አካሄዳቸውን ከእግዚአብሔር ጋር ሲያደርጉ ስትመለከቷቸው ያልከው ይሁን ነበሩ። እግዚአብሔር ይመስገን። የነሱ ህይወት፣ የነሱ ቋንቋ፣ የነሱ አካሄድ፣ የነሱ እምነት ያልከው ይሁን ነበረ። እግዚአብሔር ይመስገን። የሆነ እኮ በእሳት ውስጥ እኮ ሊጣሉ እኮ ነው። ያልከው ይሁን ያልከው ምንድን ነው? እኔን መኑኝ ሌላ አማልክት አይሆንላችሁ ብላል። አሁን ታዲያ ፊትለፊታችን የቆመው ናቡከደነጾር ያቆመው ምስል አንተ ከተናገርከን ቃል ውጪ እንድንሆን የሚያደርግ ስለሆነ አንተ ያልከው ይሁን ወደ ሰዓት ውስጥ ምጥላችኋለሁ ብሎ ቢልም አንተ ያልከው የሆነ ሌላ ማልክ አናመልክም። አሉ እና አዳነን አላዳነን እዛ ውስጥ አልገቡም። እሱ የእነሱ አጀንዳ አልነበረም። ምክንያቱም ነፍስን የሚገድል አልነበረም እሳቱ። የናቡከደነጾር እርምጃ ነፍስን የሚገድል አልነበረም ስጋን የሚገድል እንጂ። ስለዚህ እነሱ በነፍስ ላይ ስልጣን ስላለው ያስቡ ነበር እንጂ በስጋ ላይ ሥልጣን አለኝ ብሎ እሳት ውስጥ ከታችኋለሁ ያለውን የናቡከደነጾርን ተግዳሮት አልነበረም የሚያስቡት። እነሱ ከስጋ ሞት በኋላ ያለውን የነፍስ መዳን አሻግረው ተመልክተው ነበረ። ያ ባይሆን ኖሮ ባድነንም እንኳን አንተ ላቆምከው መሰል አንሰግድም ይሉ ነበረ፣ አይሉም። እግዚአብሔር ይመስገን፣ ያልከው ይሁን ማለት ትልቅ ነገር ነው። ሐዋርያው ጳውሎስ ወደ ኢየሩሳሌም ሲሄድ እነዛ ወዳጆቹ እነዛ የሚወዱት የሚስሙት ብዙ መከራ ሊቀበል ከጻፎች ከነዚህ ከካህናት አለቆች ብዙ መከራ ሊቀበል እንደሚሄድ መንፈስ ቅዱስም በየከተማው ይነግረኛል፣ የሚቆየኝን መከራ እየነገረኝ ነው የምንቀሳቀሰው ብሎ ሁሉ ነግሯቸው ከዛ እኔኮ እስከ ሰው ሕይወቴን ሁሉ እስከምሰጥ ድረስ እኮ ቆርጫ አለሁኝ። ተወው፣ አታባቡኝ ልቤን አታባቡ አላቸው። በፍጹም አትሄድም፣ እንዲህ ትንቢት አጋቦስ እንዴ እየተናገረ አንተም አውቀው እያወክ፣ የሚደርስብን እያወክ፣ እንደዚህማ አይሆንም፣ አትሄድ ይሉት ነበረና እሱ ግን ሄደ፣ ያልከው ይሁን ምክንያቱም ይለው ነበረ፣ ይናገረው ነበር። በየከተማው ሁሉ ከመጀመሪያ ከጀምሮ ሲያገኘው ጀምሮ በአሕዛብ ነገስታት፣ በማንም ዘንድ ስለኔ መከራን የምትቀበል ነህ ብሎታል፣ ነግሮታል። እንደገናም ደግሞ በየጊዜው እንዲሁ ይነግረው ነበረ። በየጊዜው በየከተማው መንፈስ ቅዱስ ከሱ ጋር እየሆነ ያን በል ጌታ ኢየሱስ የተናገረውን እየደጋገመ በሄደበት ስፍራ ሁሉ በየከተማ ሁሉ እንደገና ያሳስበው ነበር፣ ያስታውሰው ነበረ። እግዚአብሔር የተመሰገነ ይሁን። ስለዚህ እሱ ጌታ ያለው ይሁን ብሎ የተሰማራ የእግዚአብሔር ሰው ነበረ። ሌላ ድምፅ ላይ ሰማ ከተሰቀለለት ከኢየሱስ ክርስቶስ እውቀት በስተቀር ሌላ ነገር ላለማወቅ የወሰነ ይህን እውቀት የሚጻረር ሌላ ነገር ላለመቀበል የወሰነ ሰው ነበረ። አይወላውልም ነበረ። እርግጠኛ ነበረ። ላላውቅ ሌላ ከጌታዬ ከኢየሱስ ክርስቶስ እውቀት ውጪ፣ እሱን ከማወቅ ውጪ ከእርሱ ነገር ውጭ ሌላ ነገር ላላውቅ ቁርጭ ያለው ያለ የእግዚአብሔር ሰው ነበረ፣ አያችሁ፣ የማይወላውል ነበረ። እግዚአብሔር አምላክ የተመሰገነ ይሁን እና እነዛ ሰዎች መጨረሻ ላይ ምን አሉት? የጌታ ፈቃድ ይሁን ብለን ዝም አልን። ደስ ይላል። እኔ በተለይ የጌታ ፈቃድ ይሁን ብለን ዝም አልን የሚለው አሉ አሉና፣ መጨረሻ ላይ በቃ ይሁን ጌታ የተናገረው ይሁን መከራ ነው ግን ይሁን። ባይሆን ደስ ይላቸው ነበረ። መከራ ውስጥ እሱ ባይገባ ደስ ይላቸው ነበረ። ያ ማለት እነሱ ጌታን ማምለክ አያስፈልግም ማለታቸው ነው አይደለም፣ ሰዋዊ ነገራቸው ነው። በቃ ሰዋዊ ነገራቸው ነው። ማሰብ የሚገባቸውን ነገር አልፈው አለማሰባቸው ነው እንጂ ሌላ ልክ እንደ እንደ ጴጥሮስ በውሰዷቸው አይሆንብህ አይሆንብህ፣ እኔ ወደ ኢየሩሳሌም እሄዳለሁኝ እኮ አለ። እሱም ጌታ ኢየሱስ ክርስቶስ አይሆንብህ፣ ይሰቅሉታል፣ ይገርፉታል፣ ይሰቅሉታል፣ ይገሉታል፣ እንደዚህ ያደርጉታል፣ አይሆንብህ እያለው ሲገስጸው ሁሉ እንደነበረ የእግዚአብሔር ቃል ይነግረናል። ግን ምንድነው አለማስተዋል ነው። ይሄ ያለማስተዋል ጉዳይ ነው። የጌታን ፈቃድ አሻግሮ አለማየት ጉዳይ ነው። ባለፈውም ስለ ኢዮብ ስናገር እንደተናገርኩት ማለት ነው። አሻግሮ የጌታን ሐሳብ ማየት ያስፈልጋል። በመጨረሻ ነው ኢዮብ አደለ የጌታን ሐሳብ ያስተዋለው። መጨረሻ ላይ እኮ ነው። ወደ መጨረሻው ምዕራፎች አካባቢ እኮ ነው። ከእግዚአብሔር ጋር እግዚአብሔር ተነጋገረ ተነጋገረና በኋላ በቃ እኔ የማይገባኝን ተናግር ያለው ከዚህ በኋላ አልናገርም አለ። እጆቼን በአፌ ላይ ጭና አለሁኝ። የአንተ ሐሳብ ይከለከል ዘንድ አይችልም። ሁሉም ታደርግ ዘንድ ቻ እንደሆንክ ሐሳብ ይከለከል ዘንድ እንደማይቻል አወቁ አለ። እግዚአብሔር የተመሰገነ ነው። ቢሆንልን የሆነ ነገሩ ሳንገባ እግዚአብሔርን ሳንከራከር መንፈሳዊ ጉዟችንን ሳናዘገኝ እግዚአብሔር በተናገረን ቁጥር ሁሉ አሜን እያለን የምንጓዝ ሰዎች እግዚአብሔር ያድርገን። ከሚያዘገይ ነገር ወደ ኋላ ጌታም አንተ ሰይጣን ወደ ኋላ ይሄድ የእግዚአብሔርን ሰውን የሰውን ነው እየፈለክ ያለው የስጋን ነው የደም እየፈለክ ያለው እያለን እየመለሰን በዛ ሳይሆን በተናገረን ቆጠረው ነው እየገባን የጌታ ነገር ከሱ ጋር አብሮ መጓዝ ይሆንልን። እግዚአብሔር አምላካችን የተመሰገነ ይሆን። እንዲሁ ይህንን እንደው ለመግቢያ ያህል ትንሽ አልኩኝ እንጂ ያሰብኩት የእግዚአብሔር ቃል እዛ ላይ በቻት እንትኑ ላይ አስቀምጬላችኋለሁኝና ሳነበው ነበረ። የእግዚአብሔር ቃል በጣም በዚህ ዘመን ብዙ የተጭበረበሩ ነገሮች አሉ ስለ እምነትን በተመለከተ በጣም የተጭበረበረ ነገር አለ። በቤተ ክርስቲያን ዙሪያ፣ በአብያተ ክርስቲያን ዙሪያ፣ ክርስቲያንን በሚለው ህብረተሰብ ዘንድ የተጭበረበረ ነገር አለ። እምነትን በተመለከተ በእምነትና በስራ መካከል ያለው ግንኙነት ምን እንደሆነ ባለማወቅ ሁለት የተለያዩ ነገሮች አድርገን ለመያዝ ስንሞክር እንታያለን። ሁለት የተለያዩ ነገሮች ናቸው አይለንም መጽሐፍ ቅዱስ ግን በመጀመሪያ ደረጃ እምነት ምንድን ነው የሚለውን ስናስብ ቁጭ ያደረገልን የዕብራውያን ጸሐፊ የምንለው ሐዋርያው ጳውሎስ የምንለው አንዳንዶቻችን አንዳንዶቻችን ጸሐፊው አይታወቅም የምንለው ግን ከሐዋርያው ጳውሎስ ጋር አንድ መንፈስ ያለው የእግዚአብሔር ሰው የጻፈው ጢሞቴዎስን የሚያውቅ የእግዚአብሔር ሰው ነው። ስለ ጢሞቴዎስም ተናግሯል። ጳውሎስም ጢሞቴዎስን ያውቃል። እና እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው አለ። ዕብራውያን አስራ አንድ አንድ ላይ ማለት ነው። ተስፋ ስለምናደርገው ነገር የሚያስረግጥ እምነት ማለት ተስፋ ስለምናደርገው ተስፋ የምናደርገው ነገር ምንድን ነው? እንዴት ይታወቃል? ብለን ስንል ተስፋ የምናደርገው ነገር በእግዚአብሔር ቃል የተገለጠ ነው። ተስፋን ያወቅ ነው በእግዚአብሔር ቃል ነው። ተስፋን የሰጠው ራሱ እግዚአብሔር ነው። ተስፋን እግዚአብሔር እንዴት ሰጠ? በቃሉ ነው የሰጠው። በቃሉ ተናግሮ ነው የሰጠው። እግዚአብሔር የሰጠን ተስፋ በእግዚአብሔር ቃል ተጽፎ ይገኛል። ስለዚህ እግዚአብሔር ተስፋን ሰጥቷል። ይሄ ተስፋ እውነተኛ፣ የተረጋገጠ መሆኑን የምናውቀው የምንረዳው በእምነት ነው። ይሄ እምነት ሲኖረን፣ ይሄ እምነት ምን ያደርጋል? ተስፋ ስለምናደርገው ነገር እያስረገጠ የማናውን ነገር የሚያስረዳ ነው። ስለዚህ ይሄ እምነት እጅግ በጣም ወሳኝ ነው። ይሄ እምነት እየተጭበረበረ ባለበት ዘመን ውስጥ ነው ያለ ነው። ሕግ የተባለ ነገር፣ ስራ የተባለ ነገር፣ አድርግ አታድርግ የተባለ ነገር ይሄንን እምነት ከስራ ነጥሎ እያየ ስራን ከእምነት ነጥሎ እምነትን ከሥራ ለጥሎ እያየ ሁለት የተለያዩ ነገሮች እንደሆኑ እያደረገብን ተቸግረናል። መጽሐፍ ቅዱሳችን ግን መጽሐፍ እንዲህ ነው የሚለው፣ ያዕቆብ ሁለት ላይ አንተ ከንቱ ሰው ይላል፣ ሮንግ ወይ የሚሄዱትን ሮንግ አንደርስታንዲንግ ያላቸውን ሰዎች ሲና እምነት ከሥራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ይላል። እምነት ከሥራ ተለይቶ፣ ስለዚህ ከሥራ የተለየ እምነት አንደኛ የሞተ ነው። ሁለተኛ በእግዚአብሔር ዘንድ እምነት ተገለጠ የተባለው እርሱ እምነት አይደለም። የተገለጠው እምነት ሄዶ እምነት ነው፣ አብረት ፍሬ ነው። እምነት እሱ ነው እምነት የሚባለው። ስለዚህ ይሄ ከስራ የተለየ እምነት፣ ሙት የሆነውን እምነት እሱን እምነት ማለት አይቻልም በመጽሐፍ ቅዱስ። መጽሐፍ ቅዱስ የሚናገረው እምነት እኛ የምንድንበት እምነት ጌታ ኢየሱስ ክርስቶስን አምነን የምንቀበልበት እምነት ይሄ ሙት እምነት አይደለም፣ እሱ አይደለም። አባታችን አብርሃም ልጁን ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን ይላል። አያችሁ፣ ይህንን እንሄዝና ሥራ በሥራ እኮ ነው የጸደቀው ልንል ነው። መጽሐፍ ቅዱሳችንን ሙሉውን ካላነበብን በስተቀር እንስታለን ማለት ነው። እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጸመ ትመለከታል። ተመልከት ይላል። እምነት ነው በስራ የተፈጸመው እንጂ፣ በስራ ጸደቀ አልነበረም ሲባል ከእምነት ተለይቶ አይደለም። ይሄ መታወቅ አለበት። ከእምነት ጋር አብሮ የሚሰራ ስራ፣ እምነት የስራው ምንጭ ነው። እግዚአብሔር የሚፈልገው በጎ ስራ ምንጭ ነው እምነት ይህንን በጎ ስራ፣ ይህንን መልካም ስራ፣ ይህንን የጽድቅ ፍሬ የማይመነጭ ከሆነ እምነት ብለን ነው እርሱ ሮንግ ነው ማለት ነው። ትክክለኛ እምነት አይደለም እርሱ በእግዚአብሔር ቃል ላይ የተመሰረተ እምነት አይደለም። ከእግዚአብሔር ቃል ጋር አልተገናኘንም ማለት ነው። እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም እምነት እንደተፈጽመ ትመለከታለህን ማለት ተመልከት እኮ እንደማለት ነው። መጽሐፍ አብርሃምም መጽሐፍ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። አያችሁ ለካ እግዚአብሔር በእምነት ነው በእምነት ነው በእምነት ነው እኛ በምንልበት ጊዜ እንዴት አፈጻጸሙ ከእምነት የሚነሳ መታዘዝ እንዴት እንደታየ በዚህ በአብርሃም እንመለከታለን ማለት ነው። የእግዚአብሔር ወዳጅ እንዲባል ያደረገው ማለት ስለዚህ፣ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ምን ማለት ነው? በእምነት ብቻ ሳይሆን ያለው ስራን ትቶ እምነት እምነት የሚለው ይሄ ሙት እምነት የሚባለው ማለት ነው። በሱ ሊጸድቅ አይችልም። እምነት እምነት የምንለው ግን ሲያመነጭ፣ ስራን መታዘዝን ሲያመነጭ እርሱ ያጸድቀናል። ጸጋው በእምነት አድኗቸዋል ተብሎ የተጻፈው እንደዚህ ነው። ጸጋው በእምነት ያድነናል ከምን ያድነናል? ከኃጢአት ያድነናል። ከኃጢአት ይመልሰናል። ጸጋው በእምነት የእግዚአብሔር ጸጋ፣ ጌታ ኢየሱስ ክርስቶስ የእግዚአብሔር ጸጋ፣ የጸጋ ቃል፣ የእግዚአብሔር ጸጋ ወንጌል፣ እነዚህ ሁሉ የእምነት ቃል፣ የመዳን ወንጌል፣ ጌታ ኢየሱስ የተናገረው ቃል፣ ሕይወት የሆነው ቃል፣ መንፈስ የሆነው ቃል ማለት ነው። እንግዲህ ጳውሎስ በሮሜ ዐሥራ ስድስት እንደ ወንጌሌ ስለ ኢየሱስ ክርስቶስ እንደተሰበከ ከዘላለም ዘመንም የተሰወረው አሁን ግን የታየው በነቢያት መጽሐፍት የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀው ምስጢር እንደተገለጠ መጠን ሊያበረታችሁ ለሚችለው ብቻውን ጥበብ ላለው ለእግዚአብሔር በኢየሱስ ክርስቶስ እስከ ዘላለም ድረስ ክብር ይሁን፣ አሜን ይላል። እንደ ወንጌል ስለ ኢየሱስ ክርስቶስ እንደተሰብ ከዘላለም ዘመንም የተሰወሩ አሁን የታየው በነቢያት መጽሐፍት የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ። ስለዚህ ለእምነት መታዘዝ ያስፈልጋል ማለት ነው። እግዚአብሔር ይመስገን። ይሄ ነው የተገለጠው። በወንጌል የተገለጠው እምነት ነው። እምነት በወንጌል ተገልጧል። እግዚአብሔር ይመስገን። እንግዲህ መንፈስን የሚሰጣችሁ በእናንተ ዘንድ ታምራትን የሚያደርግ በሕግ ስራ ነው ወይስ ከእምነት ጋር በሆነ መስማት? አያችሁ። ከእምነት ጋር በሆነ መስማት የሚባል ስለ እምነት ስናወራ መስማት የሚባል ነገር እንዳለ መርሳት የለብንም። ዝም ብሎ የእግዚአብሔርን ቃል የማይሰማ እኮ በቃ በእምነት ነው በእምነት ነው ይልና ቃሉን አይሰማ ራሱን ያታልላል። እምነት እንደሆነ ከመስማት ነው። እውነተኛ የእግዚአብሔርን ቃል ከመስማት ነው የሚገኘው። የእግዚአብሔር ቃል የእምነታችን ምንጭ ነው። ስለዚህ ከእምነት ጋር የሆነ መስማት ያስፈልጋል ማለት ነው። መስማት የሚያስፈልግ ከሆነ ደግሞ የሚሰማው ነገር መታወቅ አለበት። ማንንም፣ የትኛውንም ነገር እየሰሙ በማመን አይደለም። የሚዳ ነው ወንጌል ነው የሚሰማው የእውነት ቃል ነው። የመዳን ወንጌል ጻፍ የሚለው ማለት ነው። እግዚአብሔር ይመስገን ስለዚህ ነገር ነገር ግን ሰው ሁሉ በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አወቅን። ስለዚህ ወገኖች ይሄ ሰው በሕግ ስራ አይጸድቅም በኢየሱስ ክርስቶስ በማመን ነው በሚባልበት ጊዜ በኢየሱስ ክርስቶስ ማመን ራሱ ሲተነተን ወንጌልን ማመን ነው። ጌታ ኢየሱስ የተናገረውን ቃል ማመን ነው። ታዲያ ምኑን ጌታ ኢየሱስን አመን ነው? እሱ የተናገረውን አመን ካልተቀበልን ምኑን ጌታ ኢየሱስ ክርስቶስን አመን ነው? ስለዚህ ሥጋ የለበት ኢየሱስ ይሰበካል። ኢየሱስ ይሰበካል በሚባልበት ጊዜ ኢየሱስን ስንሰብክ እኮ ሰዎች ጌታን ተቀበሉ ስንላቸው ኢየሱስ የተናገረውን ተቀበሉ፣ ቃሉን ተቀበሉ እያልን መሆን መቻል አለበት። ዝም ብሎ ኢየሱስን ተቀበል ተቀበል ተቀበል ተቀበል ብቻ አይደለም። ዝርዝር ነገሩን ሁሉ ሕይወት የሚገኝበትን የወንጌልን ዝርዝር ነገር ሁሉ ገልጠን መናገር ይገባናል ማለት ነው። ስለዚህ ሥጋን የለበሰው ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። በክርስቶስ እምነት እሱም በማመን ቃሉም በማመን እግዚአብሔር የተመሰገነ ይሁን እና ስለዚህ ይሄ ነገር በጣም ወሳኝ ነው። እንግዲህ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ ይላል ገላትያ ሶስት ሰባት ላይ መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። ቀደም ወንጌል ላይ ተመስገን እንደሚናገረው ማለት ነው። መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ የአብርሃም በረከት በአንተ ይባረካሉ የአብርሃም በረከት እያለን የምንናገረው ይሄ ግመል ምናምን አህያ በሬ ምናምን የምንላቸው ነገሮች እሱ አይደለም እሱ አይደለም እሱም ከእግዚአብሔር ዘንድ የሚሰጠን ነገር ማ መንፈሳዊም ይሁን ስጋዊም ነገር በሙሉ በረከት ነው እንቀበላለን እኛ ራሳችን ያላመጣነውን ነገር እግዚአብሔር ነው የሰጠን ብለን እስከተናገርን ድረስ ከእግዚአብሔር ዘንድ የተቀበልነው በረከት ነው ግን እግዚአብሔር ደግሞ የትኩረት አቅጣጫውን እንድናውቅለት ይፈልጋል። ይሄ የሚያልፍ ነገር የእግዚአብሔር የትኩረት አቅጣጫ አይደለም። መብልና መጠጥ የእግዚአብሔር የትኩረት አቅጣጫ አይደለም። መብልና መጠጥ ወይም ማንኛው በምድር ላይ የምንጠቀምባቸው የሚያልፍ ነገር በሙሉ የዚህ ዓለም መልክ በመሆኑ የእግዚአብሔር ቃል የእግዚአብሔር መንግስት፣ እንደዚህ አይደለም የእግዚአብሔር መንግስት ስለሚያልፈው ነገር አይደለም ብሎ ተናግሮናል። የእግዚአብሔር መንግስት ጽድቅና ሰላም በመንፈስ ቅዱስ የሆነ ደስታ ነው ብሎናል። እግዚአብሔር ይገርመኛል፣ የእግዚአብሔር በጣም ይገርመኛል። እንዲሁ ያለንበት አደጋ ጣጣ፣ ስለ ደስታ እንኳን ስንናገር በዚህ በቁሳቁስ በሚያልፈው ዓለም ነገር የሆነ ነገር ተግበስብሶ ሲመጣልን የምንደሰተውን ደስታ ያህል በእግዚአብሔር እንደሰታለን። እስቲ ደስታውን አወዳድሩት። የሆነ ነገር በቃ አልመች የሚላችሁ ኮንፈርት የሚያሳጣችሁ የእግዚአብሔር መንግስት ነገር ሲያንስባችሁ ነው ወይስ ቁሳቁስ ሲያንስብን ነው? ይህንን መለየት ያስፈልጋል። እግዚአብሔር አምላካችን የተመሰገነ ይሁን እና በአድርግ አታድርግ ምናምን የሚባለው ነገር የለበትም እዛ ውስጥ አድርግ አታድርግ የሚባል አሁን መጽሐፍ ቅዱስን ስትመለከቱ በሙሉ ወንጌላትን ሙሉ ስትመለከቱ ይህንን አድርጉ ይህንን አታድርጉ፣ እንደዚህ ሁኑ የሚል ነገር አለው። ነገር ግን ከእምነት ውጭ እነዚህን ነገሮች ሁሉ መሆን አንችልም። ያላምንበትን ሳናምንበት መጽሐፍ ቅዱስ ሲናገር እኔ ይገርመኛል። ህግም ከእምነት አይደለም ይላል። ይሄ የህግ ስራ የሚባለው ማለት ነው፣ ከእምነት አይደለም ነገር ግን የሚያደርገው ይኖርበታል። የሚያደርገው ሰው ህግን የሚጠብቅ ሰው ሊኖርበት ይችላል። ከእምነት ግን አይደለም። ህግ የተፈለገው እምነት ነው። በእምነት ምክንያቱም ለምንድን ነው? እግዚአብሔር በቃ ይሄ እምነት ካልሆነ በስተቀር ከሱ ጋራ የእሱን ፈቃድ የእሱን የመከራው ተካፋይ ሆነን መኖር እንደማንችል አውቋል እግዚአብሔር። ስለዚህ ሐሳቡ በእምነት ከእኛ ጋር እንዲዋሃድ ፈልጓል። ክርስቶስን በሀሳቡ በቃሉ እንድንለብስ ፈልጓል። የክርስቶስ መልክ በእኛ እንዲሳል ፈልጓል። የዛን ጊዜ በቃ እኛ ማንነት ስለሚሆነ ሀሳቡ ማንነታችን፣ ቃሉ ማንነታችን ስለሚሆነ ክርስቶስን ስለምንለብስ የዛን ጊዜ ማንነታችን እሱ ነውና መከራውንም መቀበል መታዘዙንም ኃጢአት እምቢ ማለትንም ይሄ ሁሉ በዛ ነው የሚሆነው። ያ ነው እግዚአብሔርን ደስ የሚያሰኘው። ክርስቶስን የለበሰ ሰው ነው እግዚአብሔርን ደስ የሚያሰኘው። በእምነት ከእኛ ጋር እግዚአብሔር ሐሳብ ተዋድ አክት የምናደርገው ነገር ነው እግዚአብሔርን ደስ የሚያሰኘው። ከዚህ ውጭ ግን አድርግ አታድርግ በተለያየ ምክንያት ሰው ሊያደርግ ይችላል። ላደርግ ይችላል በተለያየ ምክንያት ያ እግዚአብሔርን ደስ አሰኘው ማለት ነው። እግዚአብሔር የተመሰገነ ይሁን። በጣም ብዙ ሰፊ ነገሮች አሉና እንደው መለየት ብቻል ጥሩ ነው። እምነት ሲደመር ስራ የሚባል ነገር እንደሌለ ይህም ማወቅ አለብን። መነጣጠል አንችልም እንዴ! ስራን ስራ ከእምነት የሚነሳ ከእምነት የሚነሳ ከሆነ ስራው በጎ ስራው መልካም ስራው፣ እንዴት አድርገን ነው እምነትን ለብቻ የምናደርገው? እምነት ለብቻ ስራን ለብቻ ከእምነት ጋር አብሮ የሚሰራ ነው እንጂ የእግዚአብሔር ቃላ የእግዚአብሔር ቃል በእምነት ከኛ ጋር ሲዋሃድ የሚፈጥረው ውጤት እሱ ስራ ነው። እሱ የምንሆናቸው ነገሮች ናቸው፣ የምናደርጋቸው ነገሮች ናቸው፣ በመንገዱ የምንሄድባቸው ነገሮች ናቸው። ስራ እየሰራን አይደለም ስራ ከእምነት ተለይተን ነው ታዲያ፣ እንደዛ ምን ሆነው አይደለም። እምነት የሚባለው ነገር በጣም ወሳኝ ነገር ነውና እንደው ትኩረት መስጠት ቢቻል፣ እንደው ባንነጣጥል፣ ነጣጥለን እንደው የህግ አስተማሪ ሆነን እንዳንገኝ። ምክንያቱም ሐዋርያው ጳውሎስን አስቸግረው ነበረ። የህግ አስተማሪ ሊሆኑ የሚወዱ ሰዎች ነበሩ፣ አስቸጋሪ ሰዎች። እኔ አንዱን ልንገራችሁ ያለውን በተለይ አለ የቤተክርስቲያን ሽማግሌ ነው። ይህም ስለ እሱ የሚናገረውም የሚነገርበትም ሁለቱም ሽማግሌ እሱ አተራት አይሰጥም አይድንም አለ ሰላሳ ዓመት መጽሐፍ ቅዱስን ያነበብኩኝ የሚል ሰው ማለት ስለገጠመኝ ነው ለሰላሳ ዓመት አሁን እንግዲህ ከአስር ዓመት በፊት ስለነበረ ያን ያለኝ አርባ ዓመት በየዓመቱ አንዳንድ ያነባል አርባ ጊዜ ያነበበ ማለት ነው አርባ ዓመት እና አስራት ከላይ ስለማይሰጥ አይድንም። ለምን አልኩት? ምክንያቱም እግዚአብሔርን መስረቅ ስለሆነ። መስረቅ ኃጢአት ነው አይደል አለኝ። አዎ ኃጢአት ነው አልኩት። የሚሰርቅ ሰው ሌባ ነው አይደል አለኝ። አዎ ሌባ ነው አልኩት። እሱ አስራት ስለማይሰጥ ሰርቋልና አይድንም። አያችሁ፣ እንዲህ አይነት እምነት ይዘን የቤተ ክርስቲያን ሽማግሌ ሆነን እንኖራለን። አድነን ነው እና እግዚአብሔር የተመሰገነ ይሁን። ይችን ጥቂት ነገር ለማለት ነው፣ ወገኖች ጨርሻለሁ።